ሰላም ሰላም ውዴ ዩቱብ ቤተሰቦች እንዴት አመሻችሁ? እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ስሙ የተመሰገነ ይሁን። በእኔ ሰላም ነው፣ እግዚአብሔር ይመስገን። እንኳን ደህና መጣችሁ። አዲስ ከሆናችሁ ሰብስክራይ ማድረግ እንዳትረሱ። ቤተሰብ ዳይክ ሼር እያደረጋችሁ አበረታቱ። ዌልካም።

ልደታ ማርያም ህዳር አንድ እንኳን በሰላም በጤና ደረሳችሁ። የተባረከ ወር ይሆንልን፣ አሜን። እንኳን ደህና መጣችሁ ጋይስ እናመሰግናለን። አቤቱ ኢየሱስ ክርስቶስ ሆይ ቁርጥ ልመናችንን ስማ። ዲዳ ለነበሩት ቃል፣ ለተሰበሩት መርኩዝ፣ ለእውራን ብርሃን፣ ለአንካሶች መሄጃ የሆንካቸው ለምጻሙን የምታነጻ በጽኑዱ የተያዙትን ያዳንህ ደንቆሮች የምትፈውስ ሞትን ዘለፈው ጨለማንም ሳቀየው ብርሃን የፈጠረ ሀልፈት ውላት የሌለበት ፀሐይ የማይጠፋ ፋና በቅዱሳን አድሮ ዘውትር የሚያበራ ፀሐይ በተወሰነ በቀርጥ ፈቃድ ለዓለም ጌጥ ሁሉ ፈጠረ ሰውን ለማዳን በጎላ በተረዳ ለሁሉ ተገለጽሃልና መድኃኒት ሆነህ ነፍስን የመለስሃት ሁሉን እንደሚገባ አስቀድመ አወቀ ፈጥረሃልና መላእክትን የፈጠረ የሁሉ አባት ሁል ጌታ፣ የዓለም ጌጥ ምድርን የፈጠር ካት ዓለም ሳይፈጠር የነበረ በጥበብና በእውቀት ከአብ ወደዚህ ዓለም የተላከ ይሄን ይህናናናር የማይላወጥ የማይናወጥ የማይመረመር ነው። የማይታይ ረቅቅ መንፈስ ነው። ይህን የተናገርህ አንተ ምስጉነህ። ምስክርን ህም የተደነቀ ነው። ስለዚህ እኛ ቤተሰቦች አገልጋዮችን እናመሰግንሃለን። መጽሐፈ ኪዳን አሜን። ቅዱስ ዮሐንስ አፈ ወርቅ እንዲህ አለ፣ የዚህ ዓለም ኑሮ እንደ እንቅልፍ ነው። በዚህ ሕይወት የሆነው የሚሆኑት ሁሉ ህልም ናቸው። በህልሜ ባለጸጋ ብትሆን ምን ጥቅም አለው? በእንቅልፍ ልብ ሆኖ በቅዘት የሚናገር ሰው ስለ ንግግሩ አይፈረርበትም። እኛ ግን በዚህ የእንቅልፍ ዘመን የምናገረው ሁሉ የዘላለም ሕይወት ሊያሳጣን ይችላል። በድህነት እና በረሃብ በሚሰቃዩ ሰዎች እንደ ሰለስቱ ደቂቅ ናቸው። ከድህነት የበለጠ ምን እሳት አለ ከረሃብስ የሚበልጥ ምን ነበልባል አለ። ሶስቱ ወጣቶች እሳት ውስጥ ሆነው እንደዘምሩ በመከራ ውስጥ ሆኖ ፈጣሪ የሚያመሰግን ሰው የመከራ እሳት ውሃ ይሆንለታል። ለደሆች ምጽዋት የሚሰጠው ደግሞ ሰለስት ደቂቅን ከእሳት የታደገው የእግዚአብሔር መልአክ ይመስለዋል። አንድ ሰውን የክርስቲያን ና ስል በአንድ ቃል ዜግነትና ቤተሰቡን ሥራውን ጠቅልሎ ተናገረ ማለት ነው የሚያምን ሰው ከመሰማያዊት ኢየሩሳሌም በቀር ምድራዊ ከተማ የለውም። በትንንሽ ችግሮች ማመስገን ከለመደ ትንንሽ ነገሮች ብዙ ስለሆኑ ህይወት ምስጋና ይሆናል። አሜን። የህይወት እንጀራ አይሁድ ጌታችን እንዴ እንኪያ አንተን እናምንህ አንተ ምን ምልክት ታደርጋለ? ምንስ ትሰራለ? ዮሐንስ ወንጌል ምዕራፍ 6 ቁጥር ሰላሳ አሉት ምልክትን የምሻ ህዝብ ከእነርሱ ጋር አሳልፈው አሳለፈው። ነገር ግን የእነርሱ ፍላጎት እርሱ የፈጸማቸው ተአምራት በማጣጣል ዝናው በዙሪያው ሁሉ ባሉ ህዝቦች እንዳይሰማ ማድረግ ነበረ። ከዚያስ በኋላ ምን ሆነ? እንደ ፍላጎታቸው ፈጽሞ እንደ ፍላጎታቸው መፈጸም ቻሉን? ይህም እንዲህ ከመሻታቸው የተነሳ እንኪያ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምን ስትሰራለህ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ በሉ መና በሉ ዘፀአት ምዕራፍ አስራ ስድስት ቁጥር አስራ ሶስት መዝሙረ ዳዊት ሰባት ሰባት ቁጥር ሀያ አምስት ብለው የጠየቁ አይደለምን? አንዳንዶቹ ይህን ቃል ሲተረጉሙ እንዲህ ያለ ተመሳሳይ ተአምር ለእኛ ብትጽፍልን በአንተ እናምናለን፣ እንዲህ ባታደርግ ግን በእኛ ዘንድ ምንም ቦታ አይኖርህም ስሉት እንዲህ አሉ ብለዋል። ምክንያቱም ሙስዬ አምላክ እግዚአብሔር ከአንተ መካከል ከወንድሞች እንደ እኔ ያለ ነብይ ያስነሳልሃል ብሎ ብሎልና ጌታችን በሙስዬ እንደ ተመኩ እሱን ግን እንደናቁት በተመለከተ ጊዜ ታምራት ለማድረግ አልፈቀደም። ነገር ግን ይህ ማድረግ ተስኖት አይደለም። ጌታችን በእርሱ በተደረገው ታምር ምንም እንዳልተጠቀሙ አስረግጦ ልነግራቸው በመፈለጉ ታምራትን ከማድረግ ለጊዜው ተቆጠበ። ነቢዩ ሙሴ ይህን ታምር ለእነርሱ ሲያደርግ እነርሱ እንድጠቀሙ ስል ነበር። ሆኖም አልተጠቀሙበትም። ነገር ግን ከሰጣቸው ሕግ ራቁ፣ በስራቸው ማዋረዱት። ስለዚህ ጌታችን እርሱን ወደዚህ ዓለም የላከውና በታምር ለእስራኤላውያን መና የሰጣቸውን ገሰጻቸው። ምክንያቱም በምን ያለ ክፋት ውስጥ ሆነው ይህን እንደተቀበሉ ስለሚያውቅ ነው። ይህን አያይዞ ሰው ከእርሱ በልቶ እንዳይሞት ከሰማያውን የወረደ እንጀራ ይህ ነው። ከእርሱ የሚቀበል ሞትን ይሞታልን? በፍጹም አይሞትም። ታዲያ ይህ ሀብስት ምንድን ነው? ይህ ሀብስት ለዓለም ሁሉ ህይወት የሚሰጠው ሀብስት ነው። በሙሴ የተሰጠው መና ፍጹም አይደለም። ስለዚህም ነው ለእስራኤላውያን ብቻ ተሰጥቶ የነበረው። ነገር ግን ይህን የእርሱ የጸጋ ስጦታ ከሙሴ ይልቅ እጅግ የላቀ እንደሆነና አንገተ ደንዳና ከሆኑ እስራኤላውያን ይልቅ አህዛብ በፍጹም ፍጹም እንደሆኑ ለማጠየቅ ስል ከሰማይ የወረደው ያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ህይወትን የምሰጠው እንጀራ ሥጋዬ ነው። እንዲሁም የላከኝ አብ ከሳቦ በቀር ወደ እኔ ሊመጣ የሚችል የለም፣ እኔ በስተመጨረሻው ቀን አስነሳዋለሁ። ዮሐንስ ምዕራፍ ስድስት አርባ አራት አለ አምላካችን። ከአምላካችን እንዲህ የሚል ቃል መውጣቱ እስራኤላውያን ምናልባት ከእንቅልፋቸው ከነቁ በሚል ነበረ። አሜን።

ስለ ሁሉን ነገር እግዚአብሔር የተመሰገነ ይሁን። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ወዳጆች። አሁን እንግዶችም ስላልመጣችው ዘጋ አለው ማለት ነው። ተመልሼ እስኪመጣ ድረስ ስሰናዩ፣ መልካም ቆዩ። መልካም ምሽት የሆነላችሁ እሺ። ደህና።